እሺ ውድ ተመልካቾቻችን የእውነት ቶክ ሾ ነው። በእውነት ቶክ ሾ የተለያዩ እንግዶችን በተለያየ ጊዜ ይዘን እንቀርባለን። አሁን ደግሞ አንድ እንግዳ ይዤላችሁ መጥቻለሁ። በባህር ዳር ከተማ ወንጌላውያን ቤተ ክርስቲያናት ጸሐፊ ነው። ከሱ ጋር ቆይታ እናደርጋለን። ፓስተር ደሳለኝ ይባላል። ከሱ ጋር ያለንን ቆይታ እንድትከታተሉ ጋብዛለሁ። ይሄ በባህር ዳር ከተማ ስድስተኛው ዙር ሀገር አቀፍ የወንጌል አባቶችና እናቶችን የማመስገን እንዲሁም ደግሞ የታላቅ ሴት ሽልማት በስምንት ዘርፍ ደግሞ እውቅና የሰጠንበት ነው። በዚህ ፕሮግራም ላይ ከዚህ ከሳቢ ምንጭ ዓለም አቀፍ የወንጌል አገልግሎት የታላቅ ሴት ዓለም አቀፍ ፕሮጀክት ስር ላይ ያለ ፕሮግራም ነው። ወንጌላውያን አብያተ ክርስቲያናት ደግሞ በየክልሉ ያሉ ከኛ ጋር አብረው ይሰራሉ። ከባህር ዳር ወንጌላውያን አብያተ ክርስቲያናት ሕብረት ጋር በመተባበር ያዘጋጀነው ፕሮግራም ነው። ፓስተር እንኳን ደህና መጣ። አመሰግናለሁ ደስ ብሎኛል። እንግዲህ ዛሬ የነበረውን ፕሮግራም ከእኛ ሚኒስትር ጋር በማስተባበር በዋናነት ከመሪዎች መካከል ካንተ ጋር ነበር ያሉትን ነገሮች አብረን ስንሰራ የነበረውና እንደ ውስጥ ለተመልካቾች ስሙን ታስተዋውቃቸዋለህ። አመሰግናለሁ። ወደ ተመልካቾቻችን ነብይት እንዳለችው መጋቢ ደሳለኝ አባት ተባላለሁ የባህር ዳር ከተማ አመት ሰባት ህብረት ዋና ጸሐፊ ነኝ። እንግዲህ ከመብይት ጋራ ይህን ፕሮግራም ተጀመር ነው ቆይተናል፣ ዛሬ ፍጻሜ አግኝቷል። ስለዚህ እግዚአብሔር ነው። አመሰግናለሁ እንደ ፓስተር ዛሬ የነበረው ፕሮግራም የኦልስ የሁለት ዓመት ጉዞ ነው ያለው በመሀል ሊደረጉ ያልቻሉባቸው ወቅታዊ ጉዳዮች በመኖራቸው ምክንያት እየተራዘመ መጥቶ ነበረ እና በእነዚህ ጊዜያቶች ውስጥ ብዙ ቻሌንጆች ቢኖሩም የዛሬውን ፕሮግራም እንደታየው ዛሬ የነበረን ፕሮግራም እውነት ለመናገር በደብዳቤም በስልክም ስለነጋገር የነበረው ኦልሞስት ሁለት ዓመት አካባቢ ሆኗል። ያው የአካባቢያቸው ሁኔታ ይታወቃል። እንደገና የምንጠራቸው ሰዎች በእድሜም በጤንነትም የተለያየ ብዙ ዓመት ከመቆየታቸው የተነሳ ጥንቃቄ የሚደረግላቸው ስለሆኑ በሰዓት እንዲወጡ፣ በሰዓት እንዲገቡ ሴፍ የሆነ ጊዜ ለነሱ ስለምንፈልግ እንደገና ደግሞ ለመጡ እንግዶችም አስተማማኝ ሰላም እንዲወጡ፣ እንዲገቡ በሚል ነው እስከዛሬ እንጸልይ ነበር። እግዚአብሔር በጊዜ አክል ሆነታል። እንግዲህ ቪዲዮውን እንደምታየው ተስፋ አደርጋለሁ። በጣም ብዙ ሰው ነው የመጣው። እንግዲህ በጌታ ቤትም ከ60 ዓመት በላይ በእድሜም 81 ወደ 90 የተጠቡ ሁሉ እናቶችና አባቶች ነው ያሉት። በጣም ደስ የሚል ነው። ደስ ብላቸዋል። በእኛ እድሜ እንደዚህ ማየታችን እኛ እንደዚህ ሰዎች ፍሬዎች ስለሆነ ምንም አገልጋይ እንግዲህ ከሆኑ ኦልሞስት እንግዲህ ወደ 30 አካባቢ ተጠጋኝ ነው እንግዲህ ከኛ በላይ ሰላሳ አመት ያገለግሉ አሉ። በጣም ብዙዎች ቤታቸውን በመስጠት መሬት በመስጠት ግዳ ማስተናገድ ባህር ዳር ላይ ማምለኪያ ቦታ ጦ ወደ አዲስ አበባ ሂደው ይሰበሰቡበት የነበረት ጊዜ ነው። ዛሬ በባህር ዳር ከተማ በጣም ከመንግስት ከዘጠኝ በላይ ቦታዎች ወስደን ትልልቅ አዳራሾች ተሰርተዋል። በጣም በብዙ ሺህ የሚቆጠር ህዝብ አለ። እና ይህ ሁሉ ዛሬ የሳቢ ዓለም አቀፍ የወንጌል አገልግሎት የሸለማቸው የአበረታታቸው ከኛ ጋር በመተባበር እነዚህን ነው። በጣም ደስተኛ ነኝ። እዚሁም ደስተኛ ናቸው፣ አባቶችም እናቶችም ደስ ብሏቸዋል። እኔም በግሌ እንደ አገልጋይ እንደ ዋና ጸሐፊነቴ ደስ ብሎኛል። ስለ ሁሉም እግዚአብሔር ባርክ። አንቺንም እግዚአብሔር ባርክሽ። አሜን። ፓስተር፣ እግዚአብሔር አምላክ ዘመኑን ይባርክ። እንግዲህ ይሄ ፕሮግራም አካል እንዲለብስ በተለያዩ ክልሎች ከነበሩ ወንጌላውያን አብያተ ክርስቲያናት ጋር ባለፉት አስር ዓመታት የታላቅ ሴት ሽልማትን እንዲሁም ደግሞ የወንጌል አርበኞች በስምንት ዘርፎች ደግሞ እውቅና ሰጥተናል። ዛሬ ደግሞ እግዚአብሔር ረድቶን ስድስተኛውን ዙር በባህር ዳር አድርገናል። ለዚህ ፕሮግራም መሳካት በጣም በብዙ ሲለፋ የነበረ መሪ ነው መጋቢ ደሳለኝን እንዲሁም ደግሞ የባህር ዳር ከተማ ወንጌላውያን አብያተ ክርስቲያናት መሪዎችን ቅዱሳንን አገልጋዮችን ዛሬ የተገኙትን በብዙ ዘርፍ ያገለገሉትን እግዚአብሔር ይባርክ ለማለት እወዳለሁ። በቀጣይ ደግሞ ከህብረቱ ጋር ሰፋ ባለ መንገድ የተለያዩ ስልጠናዎችን በመስጠት ኮንፍራንሶችን በማዘጋጀት በዚህ አካባቢ ሰፋ ያለ ወንጌል ስራ እንሰራለን። ፓስተርዬ በጣም ነው የማመሰግነው ስለ ሰጠን